ዛሬ ቅመሞቹ አይመጡም፣ ዛሬ ቅመሞቹ አይመጡም። ዛሬ በጉራጌ ማለት ነው፣ በና ሃይሚ ሀገር የሴቶች ባል ይከበራል ማለት ነው እና ዛሬ ዛሬ ነው ባይዘው እርድ የሚያደርጉት ማለት ነው እና ለዚህ የቀሩት ማለት ነው እና ሀይሚና ብሩክ ብቻ ናቸው ያልቀወጡት መስቀልን ማለት ነው እና ባሄ መስቀል ባሄን ሰና እንደማንመን ተማሰና ትትት ብሏል ዘፋኙ ማለት ነው እና መስቀል ጉራጌ ሊቀወጥ ነው። ብሩክና ሀይሚ ዛሬ አይመጡም። ለምንድ ነው የማትመጡት? ዋይ፣ አረ እኔ እኮ በእናንተ ፍቅር ልሞት ልሞት ልሞት ልሞት ልሞት ልሞት። ትናንት እንደዛ ብሩክ አስደምመከን፣ ዛሬ ደግሞ እንትን ትላለክ። ተጠፋብናለህ የኔ አባት ማለት ነው እና ሰላም ቤተሰቦች እንዴት ናችሁ? ወይ እኔ አለውላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለመስቀል በዓል። ምንድን ነበር ይባል፣ በሀዲያ ጋፋ፣ ምንድን ነው፣ ምንድን ነበር አይደን? እኔ ያላቅም ማለት ነው፣ ግን በምን እንደሆነ አላቅም፣ ብቻ በሆነ በዓል የሆነ ነገር ይባላል ማለት ነው እና ብቻ ዛሬ እነ ሀይሚና እነ ብሩኬ ቀርተዋል ማለት ነው። እኔ ታቃላችሁ፣ ሀይሚና ብሩክ ሲቀሩ በጣም ቅርቅር በጣም ቅርቅርን ሚለኝ በጣም ይከፋኛል። ታቃላችሁ፣ አየኋቸው ተንከራተትኩ፣ እዛም ገባው፣ ኢንስታግራም ገባው፣ ቲክቶክ ገባው፣ ምንም ነገር የለም። የቡታጅራ ልጆች ሁሉ እንዳለ የትግራጌ ልብስ ለብሰው ይለቃሉ። ሀይሚና ብሩክ ግን ምንም የለም። ምንድን ነው? ስምንት ሰዓትም ሆኗል። እና ብቻ ብቻ ብቻ ብቻ ማለት ነው ጥሩ ነገር ያሰማል ማለት ነገ ነገም ኦልሬዲ መስቀል ዳመራ ነው ማለት ነው። ግን ዛሬ በጣም ከባዱ ነው። እና ኦልሬዲ ሀይሚን ብሩክም ስራ በዝቶባቸው ይሆናል ነው መሰለኝ የቀሩት። እርድም ይከናወናል። ታውቃላችሁ ብሩክ ተፍ ተፍ ተፍ እያለ ነው። ሳንጋውን ምኑን ምኑን ምኑን፣ ሻምኛውን የሀይሚ ዛሬ ደግሞ ሞያሽ ይፈተናል። ክትፎ ነው ምንድን ነው? ብሩክ ታብያለሽ። ጉራግ ያሉ ሚስት ሲመርጥ ክትፎን አያቶ ነውን? ክትፎ ካልቻለች ትደረጋለች ማለት ለምን? ክትፎ የማትችል ሴት ጉድ ጉድ ጉድ ጉድ ያስብላል ማለት ነው። በጣም እንደ ሱስ እንደ ድራማን በቃ እና ሀይሚን እኮ የምንከታተላቸው በቃ እንደ ድራማ እንደ ድራማ ማለት ነው። እና ለምን እንደሆነ አላውቅም። ድራማ ታውቃላቸው፣ የሆነ ድራማ በቃ ፊልሙ ቀን በቀን ተከታታይ ድራማ እንደምጠብቁት የሀይሚ እና የብሩክም እንትን እንደዛ ነው በቃ ይሄ ምንድን ነበረ ቪዲዮ ካልተለቀቀ እኔም እንደዛ ነው የሚደብረኝ ማለት ነውና፣ በጣም በጣም ይካፋኛል ከምላችሁ በላይ ማለት ነውና፣ በቃ እንትን ይላል ምንድነበረ፣ በጣም በጣም በጣም በጣም ይደብረኛል ማለት ነው። ሀይሜና ብሩክ ቪዲዮ ቶሎ ቶሎ ካለቀቁልን፣ ምን ተፈጥሮ ይሁን ምን ሆኖ ይሁን እላለሁ ማለት ነውና ኤኒዌይስ ብሩክና ሀይሜ የሉም ዛሬ የሉም ጠፍተዋል፣ ነው ምለው ማለት ነው እና በቃ ምንም እንደምለው አላውቅም ማለት ነው እና ኢንዌስ እኔ ብሩክና ሀይሚ ዛሬ አይመጡም። የማይመጡበት ምክንያት አይዶኑ ግን ብቻ በተለያዩ ቦታ የሆነ እንትን ቪዲዮ ምናምን አይቻሉ የእነሱ ጀሞች ምናምን ሲለቁ ምናምን ማለት ነው እና በጣም ደሳስ የሚል ድባብ አለና በጣም ብዙ ጊዜ ነበር ዩቲዩባቸው ውስጥ እየገባው ምናምን ያየሁት ማለት ነው። ኢንስታግራም ራሱ አስር ጊዜ ነው የገባት በቃ ምንም አይነት ነገር እየለቀቁም አይደለም ምናምን ማለት ነው እና ብቻ ደስ ይላል፣ ብቻ ደስ ይላል ማለት ነው እና ብሩክ አንዳንዴ ስቶሪ ላይ አሽሙር የሚያደርጋቸው ነገሮች ከባድ ከበድ ይላሉ ማለት ነው። ትናንት ሀይሚ ያስከፋችግ መሰለኝ ማለት ነው። ግን እኮ እውነት ፕራንክ አድርጋችሁ ማለትን አንድ ሰውን ጡልብ አርግታችሁ ይቅርታ ስትሉኩ በጣም እኮ ነው የሚያናድደው ማለት ነው። ቶሎ አይበርድም ባይዘዊ ማለት ግን በቃ በቃ ቶሎ አይበርድላችሁ ማለት ነው። በቃ ለምን እንደሆነ አላውቅም። እና እንትን ይላል ለመርሳት ራሱ እንትን ትላላችሁ ይከብዳችኋል ማለት ነው። እና እንደዛ ነው ምላችሁ ማለት ነው። ቤተሰቦች ማለት ነው። ያው ሀይሜና ነብሩክ ዛሬ አይመጡም። ኤኒስ ያው እነሱ ናቸው የኛ መነጋገሪያ የኔ እሾች የኔ ጠንበለሎች ማለት ነው። እና ብቻ ብቻ ሰላም ያርግልንና ነገኑልን የምንለው ወይ ከጀሞች ጋር ምናምን ሊለቁ ይችላሉ። አይዶኖ አላቅም። ያው ብሩኬ ማይወይም ጥፍት ሲሉብን ያሳስበናል። ስ እኔ በጣም ፈልጊያቸው ነበር ከተለያዩ ሰዎች ጋር ግን አልመጡም ማለት ነው። ለምን እንደሆነ አላቅም። እና አንዳንድ ጊዜ እንደሱስ ሱስ ነገር ነው በቃ የሚሆኑብን፣ ገባችሁ አለ ሱስ በጣም መጥፎ ነው። እና የሆነ ነገር ካልጠጣችሁ ምናምን ማለት ነው እንደሚደብራችሁም ግን ያን ነገር ደግሞ እንትን ማለት ትችላላችሁ። ማለት የሆነ ሱስ ቡናው እንዴት ነው ካልጠጣችሁ፣ በቃ እንደሚያማችሁ ሁሉ እና የሚነነብሩክም ቪዲዮዋችሁን ካላያችሁ በጣም ነው የሚደብረኝ፣ በጣም ነው የሚደብረኝ ማለት ነውና ቤተሰብ ሁላችሁም እንደኔ ናችሁ ወይስ እኔ